ዛሬ አብረን የምናወራው የምንካፈለው የእግዚአብሔር ቃል ሁላችሁም ማቴዎስ ምዕራፍ 22፥29 ላይ ያለውን ቃል አነብና ቀጥታ ወደ እግዚአብሔር ቃል እንገባለን። ኢየሱስም መልሶ እንደዚህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። የመጽሐፍ ውስጥ ያለውን ኃይል አታውቁምና ምን እንደሚሰራ፣ እንዴት እንደሚፈውስ፣ እንዴት እንደሚታደግ አታውቁምና ብሎ እዚህ ቦታ ላይ ስነግራቸው እናያለን። ወገኖቼ ይሄ መጽሐፍት ሰማይና ምድርን የፈጠረ ይሄ መጽሐፍት የሰው ልጅን የፈጠረ ይሄ መጽሐፍት የምናያቸውን አዕዋፋትን የምናያቸውን ተፈጥሮን ማዘዝ የሚችል መንቀል የሚችል መትከል የሚችል መጽሐፍት ነው። ዛሬ ማወራው በዚህ መጽሐፍት ላይ ኃይል አለ፣ ጉልበት አለ፣ አቅም አለ። ይናገራል፣ ይፈርዳል። የምትፈልጉት ነገር በህይወታችሁ ላይ ማድረግ የሚችል የእግዚአብሔርን ቃል ነው ዛሬ ማውረው። ይሄ ቃል ከአንድ ዘር የመነጨ አይደለም። ከአንድ ቤተሰብ የመነጨ አይደለም። ከአንድ ከተማሪ ሰው ወይ የተማሩ ሰዎች ተሰብስበው ይህንን የእግዚአብሔርን ቃል የጻፉት አይደለም። ራሱ እግዚአብሔር ራሱ እግዚአብሔር የሰማይና የምድር ባለቤት የሰማይና የፍጥረታት ባለቤት እሱ ብቻው ይህን ቃል እኛ እኛ እንድንጠቀም ለእኛ ፈውስ እንዲሆን ለእኛ ኃይል እንዲሆን ለእኛ ጥበብ እንዲሆን ለእኛ ማዳን እንዲሆን የተጻፈው አንዱና ብቸኛ የእግዚአብሔር ቃል ነው። ይህንን የእግዚአብሔርን ቃል የተለያዩ ዶክተሮች፣ የተለያዩ ፕሮፌሰሮች፣ የተለያዩ ሳይንስቶች በተለያዩ ሀገራት በተለያዩ ሀገራት በኢሮፕ፣ በአሜሪካ እንዲሁም በሚድል ኢስት እንዲሁም በካናዳ ተሰብስቦ ይሄ ቃል ኤቫሊዩ ተደርጓል። ይሄ ቃል ተፈትሿል፣ ተገምግሟል። ገመገሙት እንጂ የእግዚአብሔር ቃል ውስጥ ያለውን ኃይል ካለማወቃቸው የተነሳ ይህን ግዴታቸው ይሄ ቃል ጋራ እኛ የጻፍ ነው ወይም የእኛ መጻፍ ይሄ ቃል ጋራ እኩል አይደለም በማለት ይህንን ቃል አላቃ አርጎታል። በዓለም ያሉ በዓለም ያሉ መጽሐፍ ቅዱስ ጸሐፊያን ከዚህ ከእግዚአብሔር ቃል ጋራ በጣም አንድ የሆነ የጻፌ ሰው የለም፣ ወይ የሚወዳደር መጽሐፍ የለም። ይሄ ብቸኛ በዓለማችን ላይ በሰማይ በምድር ግዢ የሆነው ይሄ ብቸኛ መጽሐፍ እንደሆነ የተማሩ ሰዎችም አሁን እያምኑበት የመጡበት ከይዝ ነው ያለው። ስለዚህ መጽሐፍትንና የእግዚአብሔርን ኃይል አታውቁም ይላል እዚህ ይፈራል። ወገኖቼ መጽሐፍትንና የእግዚአብሔርን ኃይል አታውቅምና ትስት አላችሁ ብሎ ጌታ ኢየሱስ ክርስቶስ እና የዛን ጊዜ ሃይማኖተኞች አሉ። እኔ አዋቂ ነኝ። እኔ ሁሉ ነገር ይችላሉ። እኔ ፈራጅ ነኝ። ሁሉ ነገር እኔ የሚሉ ሰዎች ይህን ለነሱ ነው። እነሱ ቃል እውቀት አላቸው፣ ቃል በልባቸው አላቸው፣ ቃል በአይምሮ አላቸው። ቃል ማንበብ ይችላሉ። ቃል ማስተማር ይችላሉ። ቃል መተርተር ይችላሉ። ቃል ፕሬዘንት ማድረግ ይችላል። ግን አንድ ነገር ክዷል፣ ኃይልን ይክዷል። ቃል አላቸው፣ ኃይል የላቸው፣ ኃይል የላቸው። ካለ ኃይል የተነሳ ጉንዱሹን ማዝለል አቃታቸው፣ እውራንን እንዲያዩ አቃታቸው፣ መሃኖችን ማስወለድ አቃታቸው፣ በሽተኞችን መፈወስ አቃታቸው። ዛሬም በእኛ ዘመን በደንብ ስሙ። ዛሬም በእኛ ዘመን የቃል እውቀት ያላቸው ግን ሃይልን የካዱ ሃይማኖተኞች አሉ። ራሳቸውን ፓስተር የሚሉ፣ ራሳቸውን ነቢይ የሚሉት፣ ራሳቸውን ፕሮፌሰር የሚሉት፣ ራሳቸውን የመጽሐፍ ቅዱስ ሊቅ የሚሉት፣ ዕውቀት አለኝ የሚሉት፣ የፈለጉትን መዘርዘር የሚችሉት፣ ግን በእግዚአብሔር ኃይል እምነት የሌላቸው፣ የእግዚአብሔርን ኃይል መጠቀም የማይችሉ መዞ አጋንንትን መዞ በሽተኞችን መዞ የሞቱ ሰዎችን መዞ የተዘጉ ደጆችን መክፈት የማይችሉ ሃይማኖተኞች እንዳለ በየሰፈራችሁ በየአካባቢያችሁ የሚታወቅ ነው ወገኖቼ። ስለዚህ ነው ጌታ ኢየሱስ ክርስቶስ እዚህ ስፍራ ላይ ሲናገር መጽሐፍትን የእግዚአብሔርን ኃይል አታውቁም። በቃ አንድ ሰው መጽሐፉን ካላወቀ መጽሐፉን ካላወቀ ኃይሉን አያውቅም። አንድ ሰው መጽሐፉን ካላወቀ ኃይል ማወቅ አይችልም። በመጽሐፍ ቅዱስ ያለው ዝም ብሎ ታሪክን ሊሸመድድ ይችላል ታሪክን ሊያውራ ይችላል። ታሪክን ሊያጠና ይችላል። ግን በውስጥ ያለውን ኃይሉን መግለጥ አይችልም። ጌታ ኢየሱስ ክርስቶስ መጽሐፉን ሲተረትር እናያለን። እንደ ባለስልጣን ሲያስተምር እናያለን። የታሰሩ ሰዎችን ሲፈታ እናያለን። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ እግዚአብሔር ቀብቶኛል ብሎ የታሰሩ ሰዎችን ሲፈታ እናያለን። ዛሬም በዘመናችን ዛሬም በዘመናችን ብዙዎች መጽሐፍትን እናቃለን፣ ጥቅሶችን እናቃለን፣ ሐዋርያ ሥራ የቱ ጋር እንዳለን እናቃለን፣ ዘፍጥረት የቱ ጋር እንዳለን እናቃለን፣ የሙሴ ታሪክ እናቃለን፣ የአብርሃም ታሪክ እናቃለን፣ የኤልያስ ታሪክ እናቃለን። ግን ኤልያስ ላይ ሲሰራ የነበረውን ኃይል ክደናል። ከዛ የተነሳ ትንሣኤን ክደናል። ትንሣኤን ከመካዳችን የተነሳ በእያንዳንዳችን ቤተ ክርስቲያን ስርዓት ነው እየተካወነ ያለው በሀገራችን ስርዓት ነው እየተደረገ ስርዓት ነው እየተሰበከ ያለው፣ ስርዓት ነው እየተዘመረ ያለው፣ ስርዓት ነው እየተተነበየ ያለው። ከዚህ የተነሳ ትውልዱ ምን ላይ ነው? ስርዓት ውስጥ ነው። ምንም አዲስ ነገር ጋር እየተገነኘ አይደለም። በምድራችን ላይ እግዚአብሔር በደረቅ ምድር ላይ ምንጭን ማፍለቅ አቅቶናል። ትውልድን ወደ ራሱ መንግስት፣ ወደ ራሱ ኃይል ማምጣት አቅቶናል። ለምን? ኃይልን የካደ ሰዎች በመሙላታችን የተነሳ የእግዚአብሔር ቃል ወደ ስፍራው ወደ ቦታው። አይ ድሮ እኮ እሱ ሰርቷል፣ ድሮ እኮ እሱ ፈውሷል ብለን ዛሬ የራሳችን ኢማጂኔሽን፣ የራሳችን ሀሳብ፣ የራሳችን እውቀት ፕራክቲስ የምናደርግ ሰዎች እዚህ ምድር ላይ እንዳለን መጽሐፍ ቅዱስ እየተናገረ ነው። ለዚህ ነው እግዚአብሔር ከሰው ልጆች ይልቅ በምክሩ ግሩም የሆነ አምላክ ነው። ከሰው ይልቅ እውቀት፣ ከዶክተሮች ይልቅ፣ ከሳይንስቶች ይልቅ እግዚአብሔር ግሩም ነው። በሐሳቡ በእቅዱ በተአምራቱ በፈውሱ ተአምራትን በመስራት እግዚአብሔር ግሩም ነው፣ ድንቅ ነው። እግዚአብሔርን በሐሳብ በችሎታ በእውቀት የጨበጠ ሰው የለም፣ ያየ ሰው የለም። ወገኖች በደንብ ስሙ። እግዚአብሔር ከእኛ ከትንሿ እዚች እጅ የእኔ ጭንቅላት እኔ በእኔ ጭንቅላት በእኔ አይምሮ በዚች እግዚአብሔርን ልፈትሸው አልችልም ልገመግመው አልችልም። ላቆ አልችልም። ምክንያቱም እግዚአብሔር ከአእምሯችን በላይ ነው። እግዚአብሔር ከአይምሯችን በላይ ነው። ታላቅ ነው። ጉዙፍ ነው። ወገኖች ጉዙፍ ነው። ታላቅ ነው። ስለዚህ በቃሉ በኃይሉ በመንፈሱ በቅባቱ መታመን እንዳለብን ዛሬ በዚህ ዙሪያ ላይ በደንብ አድርጌ ማውራት እፈልጋለሁ። እርሱ ዓለማትን ዓለማትን መሰረትን የመሰረተው በቃሉ ነው። ይህን የምናየው ምድርን እንደ ጨርቅ እንደ ምድር እንዲህ የዘረጋው በዚህ በእግዚአብሔር ቃል ነው መንጎኖች። ስለዚህ ማስተዋል አለብን። ዛሬ ወደ እግዚአብሔር ቃል መመለስ አለብን። አንድ ነገር ልንገራችሁ። የሁሉ ውድቀትና ጥፋት ምንጩ ማን ነው ካላችሁ፣ ምንጩ ሴጣን ነው። እንዳናምን እንድንክድ ከኃይሉ ጋር እንዳንገናኝ ኃይሉ በውስጣችን እንዳይሰርሶ ዘልቆ እንዳይገባ ከአንገት በላይ እንድናመልክ አጭበርባሪ ሌዋታ እያንዳንዳችን እያጭበረበረ ይገኛል። እያጭበረበረ ይገኛል። አይምሯችን ተከራይቶ ዓይናችን ይዟል። ጆሮአችን ይዟል። የእግዚአብሔር ቃል እንዳይሰና አታላይ ትውልድ ተነስቷል። ሐሰተኛ ነቢያቶች ተነስቷል። ሐሰተኛ አስተማሪዎች ተነስቷል። ሐሰተኛ ቤተ ክርስቲያን በዚህ ምድር ላይ ተነስታለች። ምን ያላት ቃል አላቸው፣ ግን ኃይል የሌላቸው የእግዚአብሔርን ኃይል ኤክሰርሳይስ ማድረግ የማይችሉ የእግዚአብሔርን ኃይል መጠቀም የማይችሉ ይህንን የዓለም እውቀት ተገን በማድረግ አጋንንትን ተገን በማድረግ በራሳቸው ላይ በነገሮቻቸው ብቻ እንዲመለከቱ በዚህ ምድር ላይ ያለው የጨለማው የአውሬው የተለያዩ ነገሮችን እያደረገ ነው ያለው። ስለዚህ ዛሬ በዚህ በመጨረሻ ዘመን በዚህ በመጨረሻው ዘመን ማንቂያ ደወል ላይ ማንሳት የሚፈልገው ትውልድ ሆይ በጌታ በኢየሱስ ክርስቶስም አሳስባለሁ። ትውልድ ሆይ በከተማችሁ፣ በሀገራችሁ፣ በመንደራችሁ የሆነ ነገር ይህ የሆነ ነው። እናንተ ማታቁት ነገር እናንተ ማታቁት ነገር፣ የጨለመው ዓለም የራሱን ስራ እየሰራ ነው። 24/7 ቀንና ሌሊት ቀንና ሌሊት ትውልድን ከእግዚአብሔር ቃል እያወጣ ነው። ከእግዚአብሔር ኃይል እያወጣ ነው። ከእግዚአብሔር ጥበብ እያወጣ ነው። ከእግዚአብሔር ሙላት እያወጣ ነው። ከእግዚአብሔር መንፈስ እያወጣ ነው። በቃሉ ላይ እንዳናምን፣ በቃሉ ላይ እንዳንቆም። ቃሉን ይዘን በሽታው መቅጸጽ አለብን። የእግዚአብሔር ቃል ስናገር በመጎረፉ ቁስል ተፈውሳችኋል፣ ይላል። አሁን መድኃኒት ካልወሰድክ መፈወስ አትችልም። ሆስፒታል ካልሄድክ መፈወስ አትችልም። ወይም የሆነ ሳይኮሎጂ፣ ሶሺዮሎጂ አማካሪ ጋር ካልሄድክ ከጭንቀት ነፃ ልትወጣ አትችልም። ለምን? ቃሉን ክደዋል። ቃሉን ከመካዱ የተነሳ ፈውሲ የሆነ አይደለም። ዛሬ ስሙ፣ ዛሬ ስሙ ወገኖቼ፣ ዛሬ ወደ እግዚአብሔር ቃል፣ ወደ እውነት ወደ ምንጭ፣ ወደ ኃይል፣ ወደ መንፈስ፣ ወደ መገለጥ፣ ወደ ተአምራት፣ ወደ እግዚአብሔር ቃል እንመለስ። ቤተ ክርስቲያን፣ አብያተ ክርስቲያን፣ እኛ አገልጋዮች፣ እኛ ፓስተሮች፣ እኛ ነቢያቶች፣ እኛ ዘማሪያን፣ እኛ ቅዱሳን የእግዚአብሔርን ቃል ረግጠናል። የእግዚአብሔር ቃል ትተናል። የእግዚአብሔርን ቃል እንደማይሰራ ቆጥረናል። የእግዚአብሔርን ቃል እናንተ ካነበባችሁ ከመጻሕፍታችሁ ጋር አንድ አድርገናል። በኢንተርኔት ላይ ከሚገኘው በዩቱብ ላይ በሚገኘው በቲክቶክና በፌስቡክ ላይ በምትሰሙ ነገር ጋር አዋሂዳችኋል። ዛሬ የእግዚአብሔር ቃል መለየት አለብን። የእግዚአብሔር ቃል ይለየን፣ እኔን ይለየኝ፣ እናንተን ይለያችሁ፣ ትዳራችሁን፣ ልጆቻችሁን፣ አገልግሎታችሁን፣ ራቂያችሁን ሃሌሉያ! እይታችሁን፣ አስተሳሰባችሁን በኢየሱስ ክርስቶስም ዛሬ እንለይ። ለእግዚአብሔር ቃል ኃይል፣ ለእግዚአብሔር ቃል ጉልበት፣ ለእግዚአብሔር ቃል ታምር፣ ለእግዚአብሔር ቃል ፈውስ፣ ለእግዚአብሔር ቃል ማዳን ስፍራ እንስጥ። ከቤታችሁ ከቤተ ክርስቲያናችሁ ከሀገራችሁ የሄደው የእግዚአብሔር ቃል ግሎሪ፣ የእግዚአብሔር ቃል ክብር፣ የእግዚአብሔር ቃል ኃይል፣ የእግዚአብሔር ቃል ታድሶ እንደገና እንመልስ። እኛ ተነስተን በእግዚአብሔር ፊት ጌታ ሆይ በድለናል፣ አንተን አሳዝነናል፣ አንተን ቃል ማመን አቁመናል። አንተን ቃል ማመን አቁመን ተፈጥሮ ማመን ጀምረናል፣ ሰዎችን ማመን ጀምረናል፣ መሪዎችን ማመን ጀምረናል፣ ወርቅን ማመን ጀምረናል ባንክ ቤት ያለው ብሩን ትልቁን ቤቱን ቪኤትን ማመን ጀምረናል። ጌታ ሆይ ይቅርበል ብለን ዛሬ ወደ እግዚአብሔር ከተመለሰን እግዚአብሔር እንደገና እናንተን ሊታደገን ይፈልጋል። እኛን ሊለውጠን ይፈልጋል። የእኛን ኃይል የእኛን ኃይል ማደስ ይፈልጋል። ወገኖቼ ዛሬ ሰይጣን የብዙ ትውልድ አእምሮን ተከራይቷል። አለማውቃችን ይሆላችሁ እንዳናቅ የቃሉን ኃይል እንዳንቀበል ያውላችሁ ባዶ አድርጓል። ባዶ ህይወት፣ ባዶ ህይወት፣ ባዶ አይምሮ። ካልማወቅ የተነሳ ኃይል እየተጠቀመን አይደለን። ጥፋት በዝቷል፣ ሞቱ በዝቷል፣ ድካም በዝቷል፣ ሐሰተኞች በዝቷል፣ ሟርተኞች በዝቷል። የተለያየ ድርጊቱን ሥራ የሚሰሩ ሰዎች በዚህ ዓለም ላይ በዝቷል። ወገኖቼ መጽሐፍ ቅዱስ እንደምል ሆሴ ምዕራፍ አራት ስድስት ላይ ሄዳችሁ ስታነቡ ህዝቤ እውቀት ከማጣት የተነሳ ጠፍቷል ይላል። ህዝቤ የቃል እውቀት፣ የቃል ኃይል፣ የቃል መገለጥ ካለማውቃቸው የተነሳ ህዝቤ ደርቋል፣ ህዝቤ ሞቷል፣ ህዝቤ ዘረኛ ሆኗል፣ ሕዝቤ በዓለም ላይ አይኑን አስቀምጧል፣ ሕዝቤ ተስፋ ጨልሞታል። ካየውላችሁ ወገኖቼ ህዝቡ የእግዚአብሔር ቃል ካላወቀን እኛ የእግዚአብሔር ቃል ኃይል የእግዚአብሔር ቃል ተአምር የእግዚአብሔር ቃል መገለጥ የእግዚአብሔር ቃሉን ካላወቀን ምንድን ነው እያመለከን ያለ ነው? ምንድን ነው እየሰራን ያለ ነው? ዛሬ ያውላችሁ የጠፋው የእግዚአብሔር ኃይል በያንዳንዳችሁ በህይወታችሁ ላይ ርስቶር እናደርጋለን። ልክ ማብራት ሄዶ ማብራት የሄደውን ወይ የተበላሸውን ማብራት ወይም ላይኑን ወይም መስመሩን እንደገና ሪስቶር እንደሚደረግ ዛሬ በእኔና በቃሉ በእናንተና በቃሉ ውስጥ ያለውን ሪሌሽንሽፕ በጌታ በኢየሱስም ሪስቶር እናደርጋለን። ሪስቶር እናደርጋለን። ሪስቶር እናደርጋለን። ነቢያቶች ስሙ፣ ፓስተሮቻችን ስሙ። እኔ ከእናንተ በልጬ አይደለም። የምናየው ነገር ጥሩ ነገር አይደለም። የምንሰማው ነገር ጥሩ ነገር አይደለም። በቤተ ክርስቲያናችሁ እየተደረገ ያለው ነገር ጥሩ ነገር አይደለም። ኃይል ክዳቸል። መንፈስ ቅዱስ አስወጥተናል። የእግዚአብሔር ክብር ወጥቷል። ድሮ ሲሰራ የነበረው ኃይል አሁን የለም። ትውልድ ፈዛዛ ሆኗል። ትውልድ ቀልደኛ ሆኗል። በወንጌል ማይክ ይዘው ሳውንድ ሲስተም አስተካክሎ በየሜዳው በየቤተክርስቲያን በየአድባራት ቀላጅ ትውል ቀላጅ ሰባኪ የሚቀሉ ዶክተሮች የምንላቸው፣ የሚቀሉ ነቢያቶች የምላቸው ሰዎች በምድራችን ላይ በዝተዋል። ስለዚህ ወገኖች እኛ የእግዚአብሔርን ቃል እቃቃ አድርገናል። የእግዚአብሔርን ቃል በቃ አንሰማም ብለናል። የእግዚአብሔርን ቃል ስፍራ አልሰጠንም፣ ለእግዚአብሔር ቃል ቦታ አልሰጠንም። ዛሬ የሰራዊት ጌታ እግዚአብሔር እንደዚህ ይላቸዋል። ፈውስ ትፈልጋላችሁ፣ ዕውቀት ትፈልጋላችሁ፣ ኃይል ትፈልጋላችሁ። ከወደክበት መነሳት ትፈልጋለ፣ ከስህተት መንገድ መመላስ ትፈልጋለ። አምላክን ረስተሃል። አምላክን ረስተናል። ኃይሉን ረስተናል። መንፈሱን ረስተናል። ክዳኑን ረስተናል። ክርስቶስ ለእኛ የከፈለውን ስቅለቱን ረስተናል። ትንሣኤን ረስተናል። ከዚህ የተነሳ በእያንዳንዱ አጥቢያ ላይ እየተደረገ ያለው ውሸት ነው። የውሸት ካባ የለበሱ የውሸት ስብከት የሚሰብኩ የውሸት ትንቢት የሚያወሩ ሰዎች በዓለም በዝተዋል። በአሜሪካ፣ በካናዳ፣ በኢትዮጵያ የትም ቦታ አይኖቻችሁን ከፍታችሁ እዩ፣ ተመልከቱ፣ ተመልከቱ፣ እዩ። ወገኖቼ ልጅነትን ረስተናል። እኛ እኮ ከባርነት አውጥቶ ከሞት አውጥቶ ከዘረኝነት አውጥቶ ከድካም አውጥቶ እኛን ልጅ አድርጎ ለእኛ ኃይል ሰጥቶ ለእኛ ጉልበት ሰጥቶ እኛን ቀብቶ መንፈሳዊ አይኖቻችን ከፍቶ በእውነት እሱን እንድናይ በእውነት ዓለምን እንዳንፈራ ጨለማን አትፍራ ተብለን ዛሬ ጨለማን ፈርተና፣ ዓለምን አትፍሩ ተብለን ዛሬ ጠላትን ፈርተና። ውሬትንን ያለ ነው፣ ውሬት ነው እየድን ያለ ነው ዛሬ ላንቃችሁ መጥቻለሁ። ዛሬ አለርት ላደረጋችሁ መጥቻለሁ። ዛሬ እንድትመልሱ መሴጅ ይዤ መጥቻለሁ። ዛሬ እንደ መልእክተኛ ሆኜ መጥቻለሁ። እግዚአብሔር ያላለው ነገር እያደረገን ነው ያለ ነው። እግዚአብሔር ፈጽሙ ስሩ ያልተባለው ነገር እየሰራን ነው ያለ ነው። ወገኖቼ ዛሬ ከራሳችሁ መንገድ፣ ከራሳችሁ ሀሳብ፣ ከራሳችሁ እቅድ፣ ከራሳችሁ ፕላን፣ ከራሳችሁ ነውሌጅ፣ ከራሳችሁ ጥበብ ተመልሳችሁ በእግዚአብሔር ቃል ላይ ስርን ከሰደዳችሁ በእግዚአብሔር አለት ላይ ከቆማችሁ፣ በእውነቴን ነው ምላችሁ የእናንተ ነገር ሪስቶሬሽን እግዚአብሔር ዛሬ ምሽት እንደሚያመጣ በቃሉ እየተናገረን ነው። አንድ ነገር ልንገራችሁ። ስለ ሳኦል መናገር ፈልጋለሁ። አንደኛ ሳሙኤል ምዕራፍ 13 ላይ ሳኦልም የሚቃጠል መሥዋዕት የሚቃጠል መሥዋዕትና የደህንነትን መሥዋዕት አምጡልኛለ ይላል እዚህ ቦታ ላይ የሚቃጠለውንም መሥዋዕት አሰረገ ይላል። ከዛ 10 ላይ እንደዚህ ይላል የሚቃጠለውንም መሥዋዕት ማሳረግ በፈጸመ ጊዜ እነሆ ሳሙኤል መጣ ይላል ሳሙኤል መጣ ይላል ሳኦልም እንዲመርቀው ሊገናኘው ወጣ ይላል። እዚህ ቦታ ላይ ሄዳችሁ ይሄን ክፍል ከአምስት ጀምራችሁ እስከ 13 ወይም እስከ 12 ወይም እስከ 11 ስታነቡ ሳኦል ያልተባለው ነገር እዚህ ስፍራ ላይ ስፈጽምና ያለን በቃሉ ላይ ያልተጻፈው ቃሉን ክዷ፣ መንፈሱን ክዷ፣ የእግዚአብሔርን ኃይል ክዷ በራሱ ስርዓት፣ በራሱ ነውሌጅ፣ በራሱ ጥበብ፣ በራሱ ስልጣን ገንዘብ ስላለው፣ ህዝብ ስላለው፣ ህንፃ ስላለው፣ መኪና ስላለው ከእግዚአብሔር ቃል ወጥቶ የራሱን ስራ የራሱን ድርግት እዚህ ስፍራ ላይ ስፈጽም እናያለን። አንደኛ ሳሙኤል ምዕራፍ አስራ ሶስት ላይ ሳኦል ያልተፈለገ ነገር ነካ። አትንካ የተባለው አታድርግ የተባለው ዛሬም የእግዚአብሔር ቃል ውስጥ የተጻፈውን አትንኩ፣ አታደርጉ፣ አታደርጉ፣ አትንኩ የተባለው ነገር እየነካችሁ እያደረጋችሁ በዓለም ዙሪያ ያላችሁ ቅዱሳን፣ ያላችሁ አገልጋዮች፣ ያላችሁ ነቢያቶች የሰራዊት ጌታ እግዚአብሔር እንደ ሳኦል ሳትተፉ እንደ ሳኦል ሳትወገዱ እንደ ሳኦል አላስፈላጊ የሆነ ልምምድ ውስጥ ያላችሁ አላስፈላጊ የሆነ ልምምድ ውስጥ ያላችሁ የእግዚአብሔርን ክብር የምትሻሙ የሰራዊት ጌታ እግዚአብሔር ወደ ቃሌ ተመለሱ። ዛሬም ዕድሜ ሰጥቻል፣ ጊዜ ሰጥቻል፣ ሁኔታን አስተካክልልሃል፣ ሪስቶሬሽን አመጣለሁ። ስለዚህ እግዚአብሔር ዛሬም ተመለሱ እያለ ነው። እዚህ ቦታ ላይ ሳኦል መስዋዕት የማቅረብ አገልግሎት የእርሱ አልነበር። መስዋዕት የማቅረብ አገልግሎት የሌላ ሰው ነበር። እሱ እሱ ዝም ብሎ ደፈረ። የእግዚአብሔርን ቃል ደፈረ፣ የእግዚአብሔር መንፈስን ደፈረ፣ የእግዚአብሔር የተቀቡትን ደፈረ። ከመድፈሩ የተነሳ እዚህ ቦታ ላይ ትልቅ በረከት ጋራ ሲተላለፍናል ብዙዎቻችሁ ዛሬም እግዚአብሔር ተቀመጡ እግዚአብሔር አድርጉ እግዚአብሔር ፈጽሙ እግዚአብሔር ጠብቁ ያላችሁን ስፍራ ትታችሁ ወደ ራሳችሁ መንገድ የምትሮጡ ሰዎች ራሳችሁ መንገድ ላይ ቆማችሁ የራሳችሁን ሀሳብ፣ የራሳችሁን እቅድ፣ የራሳችሁን ስራ፣ የራሳችን ተግባር የምታደርጉ ሰዎች ከዚህ ቃል ምንድን ነው የምንማረው? እግዚአብሔር ተመለሱ ይለናል። እግዚአብሔር ተመለሱ ባንመለስ ምን ይሆናል? ባንመለስ ከእግዚአብሔር አፍ እንተፋለን። እዚህ ስፍራ ላይ ትዕቢትን እናያለን። ሳውል ቲቢት ከልብ ያለሆነ አምልኮ ሲያቀርብ እናያለን። ከልብ የሆነ ፍቅር፣ ከልብ የሆነ ህብረት፣ ንጹህ የሆነ መንፈስ፣ ንጹህ የሆነ አምልኮ፣ ንጹህ የሆነ መውደድ የለም። ፌክ ነው። ዛሬም ፌክ አገልጋዮች አሉ። ከልብ ያለው ነገር የማያወሩ፣ ከልብ የማይሰሩትን እንሰራለን የሚሉ የማያደርጉትን እናደርጋለን የሚሉ፣ አትፈጽሙ ያለውን ቀይ መስመር የጣሱ ቀይ መስመር ያለፉ አገልጋዮች አለን። በዚህ ምድር ላይ ለእናንተ ዛሬ ኢየሱስ እንደዚህ ይላችኋል። ወደ እግዚአብሔር እንመለስ። ከራሳችሁ አድራሻ፣ ከራሳችሁ ሐሳብ፣ ከራሳችሁ ከትዕቢት መንፈስ፣ ከዘረኝነት መንፈስ፣ ከሃይማኖተኝነት እስራት የሰራዊት ጌታ እግዚአብሔር ተመለሱ ይላችኋል። እዚህ ስፍራ ላይ ሁለተኛ ዜና 32 25 ላይ የእግዚአብሔር ቃል ስናገር እንደዚህ ይላል ሂዝቅያስ ግን እንደ ተቀበለው ቸርነት መጠን አላደረገም ያውላችሁ እንደተቀበለው ቸርነት መጠን አላደረግም፣ ልቡም ኮራ ይላል። አያችሁ፣ እግዚአብሔር አድ ነው። እግዚአብሔር ሌላ ምዕራፍ ጨምሮለት፣ እግዚአብሔር ሌላ ዓመት፣ ሌላ ዘመን ጨምሮለት። ያውላችሁ ህዝቅኤል ጠገበ ጠገበ። እግዚአብሔር እንደገና የማይገላው መሰል፣ እግዚአብሔር እንደገና የማይታመም ሰው መሰል፣ የማይቸገር ሰው መሰል። ዛሬ ብዙዎቻችን የጠገባችሁ የጠገባችሁ በትቢት የተወጠራችሁ በገንዘብ የተወጠራችሁ በህዝብ የተወጠራችሁ በዘረኝነት የተወጠራችሁ እ በመኪና የተወጠራችሁ በወርቅ የተወጠራችሁ በተለይ ነገር እግዚአብሔር አይንኝ ብላችሁ የራሳችሁን በድብቅ በር ዘግታችሁ የራሳችሁን ልምምድ እግዚአብሔር ያያል። ከእግዚአብሔር የሚሰወር አንዳች ነገር የለም። ያዕቆብ ምዕራፍ አራት ስድስት ላይ ያለውን ቃል ላንብብላችሁ። እንደዚህ ይላል፣ ነገር ግን ጸጋን አብልጦ ይሰጣል ይላል ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ይላል። እዚህ ቦታ ላይ እግዚአብሔር ዘረኞችን ይቃወማል። እግዚአብሔር በምድር ላይ ትኩረት ያደረጉ ሰዎችን ይቃወማል። እግዚአብሔር ትዕቢተኞችን ይቃወማል። እግዚአብሔር ሐሰተኞችን ይቃወማል። ዛሬ ወገኖቼ ተመልሰን ተመልሰን ወደ እግዚአብሔር ኃይል ወደ እግዚአብሔር ቃል እግዚአብሔር አርጉ እግዚአብሔር እመኑ እግዚአብሔር ጸልዩ እግዚአብሔር ተቀመጡ እግዚአብሔር ጠብቁ ያለውን ቃሉን ጠብቀን መኖር እንድንችል እግዚአብሔር አምላክ ይርዳ።